የሀዘን መግለጫ ከአርባ ምንጭ ዩኒቨርሲቲ የተሰጠው የአርባ ምንጭ ዩኒቨርሲቲ የስነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል ሁለተኛ ዓመት ተማሪ የሆነው ናትናኤል ፀጉ አሰፋ ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 28 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል። በመሆኑም ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ተኩል ላይ ህይወቱ አልፏል። አደጋውን ያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ የሚገኝ ሲሆን ዩኒቨርሲቲው የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ አድርጋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ለመላው የዩኒቨርሲቲው ማህበረሰብ ሁሉ መጽናናትን ይመኛል። አርባ ምንጭ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ስራ አስፈጻሚ ጽሕፈት ቤት ያወጣው መግለጫ ነው። እጅግ አሳዛኝና ልብ የምነካ መረጃ ነው የተሰማው። ነፍሲ ማር ወንጀሉን በማስመልከት እንግዲህ ባለጉዳዩን ወይም ይህን ጥቃት ያደረሰበት ተማሪ በቁጥጥር ስር እንደሚገኝ ጭምርም ነው የወጡት መረጃዎች የሚያሳዩት። በጣም አሳዛኝ ነው። ነፍሲማር ሚኪ ነኝ። ከሚኪታፕሪም ፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።